ሰላም፣ ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የዚህ ዩቲዩብ ቻናል ተከታታዮች እንዲሁም የብሔራዊ ሎተሪ ደንበኞች እንዴት ናችሁ? ሰላማችሁ ይብዛ። በዛሬ ዕለት በርካታ የዕድል ሽልማቶችን ይዞ ገበያ ላይ ከዋለ የሰነባበተውን ልዩ ዕድል ሎተሪ ልናስተዋውቃችሁ ነው በዚህ ቪዲዮ የመጣን። አብራችሁን ቆዩ። አንደኛው እጣ የሚያሸልመው የብር መጠን አስር ሚሊየን ብር ነው። ሁለተኛው እጣ አምስት ሚሊየን ብር፣ ሶስተኛው እጣ 3 ሚሊየን ብር፣ አራተኛው እጣ አንድ ሚሊየን አምስት መቶ ሺህ ብር ያሸልማል። አምስተኛው እጣ ከደረሳችሁ ስምንት መቶ ሺህ ብር፣ ስድስተኛው እጣ 500 ሺህ ብር ከአንድ እስከ ስድስት ያሉት ነጠላ የእድል ሽልማት የያዙ ናቸው። ከዚህ በታች ያሉት ደግሞ በውስጣቸው በርካታ እጣዎችን የያዙ ናቸው። እነሱንም እናያለን አንድ ባንድ። እሺ ውድ ደንበኞችን ሰባተኛው እጣ አስራ አንድ እጣዎችን ይዟል። የአንዱ እጣ የሚያሸልመው የብር መጠን ሀያ ሺ ብር ነው። ጠቅላላ የያዘው የብር መጠን ሁለት መቶ ሀያ ሺ ብር ነው። ስምንተኛው እጣ አስራ አንድ እጣዎችን ይዟል እያንዳንዳቸው ብር አስር ሺ ብር ነው የሚያሸልሙ፣ አንዱ እጣ ጠቅላላ ይህ እጣ የያዘው የብር መጠን አንድ መቶ አስር ሺ ብር ነው። ዘጠነኛው እጣ አንድ መቶ አስር እጣዎችን ይዟል ለ አንድ መቶ አስር ሰዎች ይደርሳል ማለት ነው። እያንዳንዳቸው ብር ሶስት ሺ ያሸልማል፣ አንዱ እጣ ጠቅላላ ይህ እጣ የያዘው የብር መጠን ሶስት መቶ ሰላሳ ሺ ብር ነው። አስረኛው እጣ አንድ መቶ አስር እጣዎችን የያዘ ነው። ልክ እንደ ዘጠነኛው እጣ የአንዱ ዕጣ የሚያሸልመው የብር መጠን 1500 ብር ነው። ጠቅላላ ይህ እጣ የያዘው የብር መጠን 165,000 ብር ነው። 11ኛው ዕጣ 1100 እጣዎችን ይዟል እያንዳንዳቸው አንዱ እጣ ማለት ነው ብር አራት መቶ ነው የሚያሸልመው ጠቅላላ ይሄ እጣ የያዘው የብር መጠን አራት መቶ አርባ ሺ ብር ነው። አስራ ሁለተኛው 12ተኛው እጣ 11 ሺ እጣዎችን ይዟል አንዱ እጣ የሚያሸልመው የብር መጠን 200 ብር ሲሆን፣ ጠቅላላ ይሄ 12ተኛው እጣ የያዘው የብር መጠን 2 ሚሊየን 200 ሺ ብር ነው። አስራ 13ተኛው እጣ 110 ሺ እጣዎችን የያዘ ሲሆን አንድ እጣ የሚያሸልመው የብር መጠን 100 ብር ነው። ይህ 13 ተኛ እጣ ጠቅላላ የያዘው የብር መጠን 11 ሚሊዮን ብር ነው። ይህን ሎተሪ ለመግዛት የተለያዩ አማራጮችን መጠቀም ይቻላል። በቴሌብር ብር ሱፐር አፕ ገብታችሁ ኢትዮ ሎተሪ የሚለው ላይ ስትገቡ ሙሉና ግማሽ እጣ መግዛት ይቻላል። እንዲሁም በብሔራዊ ሎተሪ ድረገጽ ላይም መግዛት ይቻላል። ሶስተኛውና የተለመደው ከሎተሪ አዟሪዎች ገዝታችሁ እድላችሁ መሞከር ትችላላችሁ። የሙሉ እጣ ቁጥር ከገዛችሁ መቶ ብር ነው፣ ግማሽ ሃምሳ ብር ነው የእጣው ዋጋ። እጣው የሚወጣው ህዳር አንድ ነው 2018 ዓመተ ምህረት ነው። ከወዲሁ መልካም እድል እንመኛለን። ውድ ደንበኞቻችን ክበሩልን።